የኔ ጠንበለል፣ የኔ ንግስት፣ የኔ ወርቅ ነገር፣ የኔ ምርጥ ነገር፣ ወይኔ ሀይሚዬን ግን እንዴት ብዬ ልግለጻል? ወይ አቤት የሴት ጀግንነት! እግዚአብሔርን እኔ በሆነ እኔ በሆነ ወደ ሚዲያ ብቅ አልልም፣ እግዚአብሔርን ብቅ አልልም። በቃ እንኳን አይደለም እንደዚህ በኮንፊደንስ ማለት ነው። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት አለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ እንግዲህ ይችን እንቁ ይችን የሴት ጀግና ይችን የትንሽ ትልቅ ይችን ምን ልበላችሁ የኔ ወርቅ ነገር ሀይሚ የኔ ጠንበለል የኔ ረብስ ማሆን የምግር ዘበቀድማ ያጥረኛል ታወጋይ ሰውነት በቃ እንዳጠቃላይ ምግስቷ በቲክቶክ ፏ ፈሽ ፏ ፈሽ እያለች ነው እንግዲህ እየቀወጠችው። ሰሞኑን ደግሞ ሀይሚዬ ሻኪራ ሻኪራ ጫውሷታል። ትናንትና የለበሰች ልብስና ኮፍያ ነው ሱቁ። ትላንት የተቀረጸ ቪዲዮ ነው፣ አሁ ዛሬ የተለቀቀው ደግሞ ቲክቶክ ላይ ነው የተለቀቀው እና እንግዲህ እኔ እንግሊዘኛ እንዲሁ በጥብጣችሁ ብታጠጡኝም አይገባኝም። የእንግሊዘኛ ችግር አለብኝ ቤተሰብ። አላርጅኬ ነው እኔ ሳልም አልቀርሽ አይደለም ደግሞ ሳላልተማርሽ ነው ምናምን እንዳትሉኝ፣ በነገራችን ላይ ሳልም አልቀርች አይደለም ግን በቃ አይገባኝም። እኔ እኮ እንግሊዘኛ ንቄ ትቸው ነው እያልኩ ልሰክሳችሁ። ትቸው ነው ምን ያደርግልኛል ብዬ እንግሊዝኛ ንቄ ትቸው ነው። አማርኛ ዘፈን ቢሆን ህኜ ሀይሚ እንደዚህ የቀወጠችበት ስንቱን በተነተንኩት ስንቱን ሀኝ ባብራራሁት፣ ግን ይሄ እንግሊዘኛ ነው። ምን ላድርጋችሁ ቤተሰቦች? ምን ላድርጋችሁ? ምንም ማድረግ አልችልም። እንግዲህ ይሄ እንግሊዘኛ ነውና፣ ለማንኛውም እንግዲህ ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ዛሬ ያው ደስተኛ ነኝ፣ እግዚአብሔር ይመስገን። ግን አሁንም ቢሆን ዛሬ፣ እሺ ትላንት፣ ከትላንት ወዲያ፣ ሰሞኑን እሺ ይሁን፣ ዛሬ ግን ማለት ነው የተሰበረ ልብ ሀይሚ ላይ ፎቶዋ ላይ እያደረጋችሁ ፖስት የምታደርጉት ስለምንድን ነው? በቃ እኛ የእነሱን ሰላም ነው የምንፈልገው። እነሱ ሰላም ሆነዋል አይደል? በቃ ተዋችሁ፣ አታስጨንቋቸው። እግዚአብሔር አሁን እኮ እያሉ ያሉት ምንድን ነው? ተደባብሶ ነው የታለፈው። ለነገ ህይወት አደጋ ነው በእርግጥ አዎ። አስባችሁ ነው እናንተ ለእነቱ ለምን አሁን ያልተዘጋ ፋይል ነገ ሌላ ጣጣ ይዞ ስለሚመጣ ነው። እውነታችሁን ነው ግን በቃ እነሱ ሰላም ሆነዋል። ዋናው የነሱ ሰላም ነው። ከዚህ በላይ ግን ያው ማስጨነቅ ነው የሚሆነው ባይ ነኝ። እንግዲህ ከህይወቴ እንዲወጣ ነው የምፈልገው ፋሲል ብላለች ሀይሜ። ይወጣል፣ ወዶ ነው የሚወጣው እንዴ? ማን ነው እሱ ሲጀመር በግድ እሷን። በእርግጥ ያው አንዳንድ ጊዜ አሁን ላይ እንዲ ነው እንዲ ነው አልላችሁም፣ ግን ኢትዮጵያ ላይ ብዙ ሴቶች፣ ህጻናቶች፣ እህቶች እየተደፈሩ ነው ያሉት እና ግን ደግሞ ምን ትደረጉ ፍራንክም ሆነ እውነትም ሆነ ምንም ማድረግ አይቻልም። አሁን የብዙ ቤተሰብ ሀይሚና ብሩኬ ፍራንክ ነው ብላችሁ ወጣችሁ ተናገሩ ነው፣ አለበለዚያ ዝም አንልም ነው ጨዋታው። ድምጻችን ይሰማ ብለናል። ግን ሀይሚዬ የእውነት ወጣሽ ፍራንክ ነው ብትይ ምንም ማለት አይደለም። እኛም ምናቀሽ እናቀሻለን። የእውነት በደንብ ስላንቺ አንቺን የሚከታተል ሰው ስላንቺ በደንብ ያውቃል። ይሄን ታደርጋለሽ ብሎ የሚያስብ ማንም ሰው ስለሌለ ወተሽ ፕራንክ ነው ብለሽ ብትናገሪ ደስ ይለናል። ለምን ሌላ ስም ስለሰጥ ሰው፣ ከቻልሽ ማለት ነው። ካልቻልሽ ግን እኔ ማጨናነቅ አልፈልግም። ግዴታ አይደለም ግን ያንቺም ስም ከሚጠፋ ሌላ ሰውም ውስጡ ውስጡ ከሚብሰለሰል ወጥተሽ ፕራንክ ነው ብለሽ ንገሪያቸው። በቃ ሰው አሁን ፕራንክ ነው ብላ ትናገር፣ ወይም ደግሞ እሺ፣ ሌላ ሲሆን ግዴታ እኮ ሚዲያ ላይ የማይወጣ ነገር እኮ አለ ውዶቼ፣ እንዴ ሁሉ ነገር በሚዲያ መሆን የለበትም። ምናልባት በውስጥ የሚጨርሱት ነገር ይሆናል። ስለዚህ ግዴታ ደግሞ ወጣችሁ መልስ ስት ምናምን እኔ እንጃ ኔ በእርግጥ ብሩኬ ትላንትና ሃይሚን ብዙ መጠይቃ ጥያቄ አለ ብሏል። በካሜራ ፊት ለፊት ቢሆን የሚጠየቀው ትላንት መጠየቅ ይችል ነበር። ነገር ግን ከካሜራ ጀርባ የሚያልቁ ብዙ ነገሮች አሉ። ካሜራ ላይ የማይወጡ፣ ሚዲያ ላይ መውጣት የሌለባቸው ሰክሬት የሆኑ ነገሮች አሉና እነሱንም ግዴታ አውጥተሽ አውሪ ከሆነ እኔ አልስማማበትም። ግን ፕራንክ ከሆነ ወታ ፕራንክ ነው ብትል ምንም ማለት አይደለም። ከዛ ውጭ ግን እኔ እንደኔ እንደ ራሴ የእነሱን ሰላም ስለሆነ የምፈልገው የእነሱን አንድነት ብቻ ነው የምፈልገው። እግዚአብሔር ይመስገን ደግሞ ታርቀዋል፣ አንድነት ሆነዋል። ከካሜራ ባለፈ ደግሞ በውስጥ ንጨርስ ያለባቸውን ነገር ይጨርሳሉ ብዬ ነው የማስበው። እነሱ ያው ህፃኖች አይደሉም ትልልቅ ሰዎች ናቸው የሚጎዳቸውና የሚጠቅማቸውን የሚያውቁ ሰዎች ናቸው ብዬ አስባለሁ። ያው በእርግጥ ወጣትነት ሲኖር አለማስተዋል፣ አርቆ አለማሰብ፣ ነገ ምን ይመጣብኛል የሚለው ነገር ምናልባት ብዙ ላይሆን ይችላል ግን ደግሞ ይህን ያክል ለክፉ የሚሰጣቸው ነገር ያድኔ ሀይሚዬ ያሁን ቀለበት አድርጋለች የሚለው ነገር እግዚአብሔር ምስክሬ ነው እኔ በውስጤ ምንም የለም ምክንያቱም እንዴት ብላ ነው እሱ ቀለበት ልታደርግለት የምትችለው እሺ ለምን እናት ና አባቱ ፊት አይሆንም እንዴ ቀልድ ነው እንዴ ቀለበት እንደዚህ ቀለበት የምታደርገው ሀይሚ ሀይሚ እኮ ትልቅናት ትልቅ ናት ህፃን አይደለችም አስራ ስምንት አመት ካለፈው ሰው ህፃን አይባልም ያው አስራ ስምንት አመት ደግሞ ሞልቷታል ብዬ አስባለሁ። ወደ ሀያዎቹ ባትጠጋም ግን አስራ ስምንት አመት አያልፋትም ብላችሁ ታስ እኔ እንደዛ ብያል አስባለሁ። ቢያንስ አስራ ስምንት አስራ ዘጠኝ እንደዛ ትገባለች ብዬ አስባለሁ። ሀይሚዬ ለማንኛውም ያው የእሷን እድሜ የምታውቀው እሷ ናት፣ ግን እኛ እንደምናያት ልጅ ናት። በእርግጥ ማለት ፊቷ ላይ ያስታውቃል። ከሀያ በላይ አይደለችም፣ ከሀያ በታች ናት። ግን ደግሞ ክፉና ደጉን የአስር አመት ልጅ አምስት አመት ልጅ እንኳን ክፉና ደግ እሳትና ውሃ ይለያል ብዬ አስባለሁ። እና ሀይሚ ደግሞ ብዙ የምታስታውል ልጅ ናት። እውነት ለመናገር በጣም ብዙ ነገር የምታስታውል ልጅ ናት። እና እንደዚህ አይነት ስህተት ትሰራልሽ ብዬ አላስብም። ቀለበት ቀልድ አይደለም። እና እንደው ወታ በአፏ ትንገረን በቃ ፕራንክ ነው ትበለን ከሆነ ኦኬ፣ ግን የሚበላሽ ነገር ሊኖር ይችላል። አንዳንድ ጊዜ ወታችሁ እንደዚህ ይህ ሁሉ ሰው ተንጫይቶ፣ ይህ ሁሉ ሰው አልቅሶ፣ ወታችሁ ፕራንክ ይደብራል፣ ሊደብር ይችላል። ብቻ ግን እንደኔ አሁን ባሉበት ደስተኛ ነኝ። እንኳንም እኔ እኔም የእነሱን አንድነትና አንድነት፣ የእነሱን ፍቅርና ፍቅር ብቻ ነው የምፈልገው እነሱ ደግሞ ፍቅር ሆነውልኛል። ሶ ሌላም የሚያስጨንቀኝ ነገር የለም። እንደናንተ ግን ሀሳባችሁን እደግፋለሁ ማለት አንዳንድ ልጆች እያለቃቀሱ ስለሆነ የተለያዩ ፎቶዎች ፎቶ ፖስተው አይቼ ነው። ፎቶ ይዘው እያለቀሱ አይቼ ነው። እና ሰላም ነው እግዚአብሔር ይመስገን። እና ደህና ሁኑልኝ ውዶቼ፣ እወዳችኋለሁ። ለማንኛውም ፏፈሽ እያለች ነው የእንግሊዝኛ ያለ እንግዲህ ትርጉሙን ለእናንተ ትቼዋለሁ። ለማንኛውም ሀይሚዬ እየታቀች እየተጫወተች ፏፏ ብላ ስላየዋ ቲክቶክ ላይ ደስ ስላለ ነው ወደ እናንተ ይዤላችሁ የመጣሁት ማለት ነው። ደህና ሁኑልኝ።